መጽሐፈ ሲራክ ምዕራፍ 18። ለዘላለም በህያውነት የሚኖር እርሱ እግዚአብሔር ሁሉን አንድነት ፈጠረ። እውነተኛ እግዚአብሔር ብቻ ነው። ስራውን ያውቅ ዘንድ ማንም ማን አላሰናበተውም። ገናናነቱስ ማን መርምሮ ያውቃል? ከሀሊነቱንስ ማን መርምሮ አወቀው? ቸርነቱንስ ማን ጠንቅቆ ይናገራል? ስነ ፍጥረት አነሰ ብሎ መጨመር በዛ ብሎም መክፈል አይገባም። የእግዚአብሔርን ጌትነቱን መርምሮ የሚያገኘው የለም። በፈጠረው ጊዜ ያን ጊዜ ሰውን ያዘዋል። ዘመኑንም ባስጨረሰው ጊዜ ያን ጊዜ በሞት ያሳርፈዋል። ሰው ምን ቁም ነገር ነው? ጥቅሙስ ምንድን ነው? መቶ ዘመን የሚሆን የዘመኑ ቁጥር በባህሩ ውሃ ሁሉ እንዳለች እንደ አንዲት ውሃ ጠብታ ካሻዋም ካሻዋም ሁሉ እንደ አንዲት አሻዋ ቅንጣት የሚሆን በዚህ ዓለም ከሚመላለሰው ዘመን ሁሉ ዘመኑ ጥቂት የሚሆን የሰው በጎነቱስ ውስጥ ክፋቱስ ውስጥ ምንድን ነው? ስለዚህ ነገር እግዚአብሔር ይታገሳቸዋል። አሁን እንደ ተናገርኩት ቸርነቱን አብዝተዋልና ፍጻሜ ዘመናቸው ክፉ እንደሆነ አይቶ አውቆ ቸርነቱን አሳደረባቸው። ሰው ባልንጀራውን ብቻ ይቅር ይላል፣ እግዚአብሔር ግን ፍጥረቱን ሁሉ ይቅር ይላል። ይቆጣል፣ በመከራ ይገርፋል፣ ይቅር ይላል። እረኛ መንጋውን እንዲመልስ በንስሐ ይመልሳል። በተግሳጹ የሚታገሱትን ሕጉንም የሚጠብቁትን ሰዎች ይቅር ይላቸዋል። ልጄ በምጽዋትህ መካከል ሐዘንን አታግባ። በምትሰጠውም ሁሉ ክፉ ነገር አትናገር። ዝናም ወአይን እንዲያቅብዘብዘው እንደዚሁ ክፉ ነገር ተናግሮ ከመስጠት በጎ ነገር ተናግሮ መንሳት ይሻላልና። በምትሰጠው ሁሉ ክፉ ነገር አትናገር። ነገር ግን ሁለቱም ሁሉ በደግ ሰው ዘንድ ይገኛሉ። ንፉግ ሰው ልቦናውን ቅር እያለው ይሰጣል። ሰነፍም ይለገዳል አያመሰግንም። ሳትናገር አስቀድመህ ነገሩን ተረዳ። በኃጢአት ሳትታመን ንስሐ ግባ። ሳይፈረደብህ ተዋረድ፣ በመከራህም ጊዜ ቅርታ ታገኛለህ። ሳትደክም ራስህን አዋርድ፣ በበደልህም ጊዜ ተለማመጥ። ስለትህን ትህን አታስቀር፣ ፈጥነ ስጥ። ሳትሙትም ጽድቅን ስራት። ሳትሳልም አስቀድመህ ስእለትህን አዘጋጅ እግዚአብሔርን እንደሚፈታተነው ነው። ሰው አትሁን። በተቆጣህም ጊዜ የምትሞትበትን ቀን አስባት። ፍዳ የምትቀበልበትን ቀን አስበህ ንስሐ ገብተህ ተለማመጥ። በጠገብህበትም ወራት የተራብህበትን ወራት አስብ። አነዋወር ከጠዋት እስከ ማታ ድረስ ትለዋወጣለችና፣ ይህ ሁሉ በእግዚአብሔር ዘንድ እንደ አንድ ጊዜ ፈጥኖ ይደረጋልና። በተሾም ህበትም ወራት የተሻር ህበትን ወራት አስብ። አዋቂ ሰው ግን ፈርቶ በሁሉ ይጠበቃል። በበደልህበትም ወራት ንስሐ ግባ። አዋቂ ሰው ሁሉ ጥበብን ያገኛታል። ያገኛትም ሰው ታሳምነዋለች፣ ታስፈራዋለች። እነዚያ ነገር አዋቂዎች ከበልቦ ናቸው፣ ይራቀቃሉ፣ የተረዳ ምሳሌንም ይናገራሉ። ሄደህ የኃጢአትን ፈቃድ አትከተል፣ ከክፉም ፈቃድ ራቅ። ለሰውነትህ የወደደችውንም የሰጥሃት፣ ጠላትህን በአንተ የጨከነ ታደርገዋለች። ከእሷ ደስ ይልህ ዘንድ በኃጢአት ሳለህ ባለጸግነትን አትለምን፣ በፍዳ እንዳትያዝ። አንተ ድሃ ሆነህ ሳለህ በአቅማዳህ ምንም ምን ሳይኖርህ አትበደር። በደር